ጤና ይስጥልኝ ተመልካቾች፣ እንዴት ውላችኋል? ከዜና ኢትዮጵያ የቢዝነስ መረጃዎችን ይዘን ቀርበናል። ለነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክ እናመሰግናለን። ወደ መረጃችን እለፍ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሶስተኛው የኢትዮጵያ ታምርት ክልላዊ ንቅናቄ ማጠቃለያ መርሃ ግብር ላይ ለመታደም ጎንደር ከተማ ገብተዋል። ምክትል ጠቅላይ ሚኒስትሩ በጎንደር አውሮፕላን ማረፊያ በክልሉ ከፍተኛ አመራሮች አቀባበል ተደርጎላቸዋል። የኢትዮጵያ ታምርት ንቅናቄ በአማራ ክልል የኢንዱስትሪዎችን ምርትና ምርታማነት ከማሳደጉም በተጨማሪ ኢንቨስትመንትን እንዲስፋፋ ትልቅ ሚና እየተጫወተ እንደሚገኝ የክልሉ ርዕሰ መስተዳድር አረጋ ከበደ ገልጸዋል። ከዚሁ ጎን ለጎን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጎንደር ከተማ የሚገኘውን ቲቲኬ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር ፋብሪካን መርቀው ከፍተዋል። ከ1.8 ቢሊዮን ብር በላይ ካፒታል የተቋቋመው ይህ ፋብሪካ የአኩሪ አተር ዘይትንና ሳሙናን የሚያመርት ሲሆን ወደ ተለያዩ ሀገራት ምርቶቹን ይልካልም ተብሏል። ዘገባው የሪፖርተራችን ወይንሸት ደጀኔ ነው። የአካባቢው ምርት የወል ባለቤትነት መብትን ማረጋገጥ የሚያስችል ረቂቅ አዋጅ በመዘጋጀት ላይ መሆኑን የኢትዮጵያ አእምራዊ ንብረት ባለስልጣን አስታወቀ። የመልካ ምድር አመላካች ምርቶች ጥበቃ ስርዓትን ለመገንባት የሚያግዝ ዓለም አቀፍ ጉባኤ በአዲስ አበባ በመካሄድ ላይ ይገኛል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ልታደርሰን ሪፖርተራችን ሳራ ሳህለስላሴ በቀጥታ መስመራችን ላይ ትገኛለች። ሳራ እንዴት ውለሻል? የኮንፍረንሱ አላማ ምንድን ነው? እየተዘጋጀ ያለው ረቂቅ አዋጅስ ምን ይዘት አለው? እንግዲህ ከዚህ ቀደም እንደምናውቀው ከሆነ ብዙ ጊዜ አእምሯዊ ንብረት ባለቤትነት የሚያገኘው ግለሰብ አሊያም ድርጅት ነው። ይሁንና እንደ ማህበረሰብ ወይም ደግሞ እንደ አካባቢ በሚሰሩ የእደ ጥበብ ስራዎች ሊሆን የግብርና ምርቶች ግን በጋራ የሚሰጥ የባለቤትነት መብት የለም፣ ወይም ደግሞ ይህንን መብት ማስገኘት የሚያስችል የሕግ ማቀፍ የለም በኢትዮጵያ ውስጥ ማለት ነው። በመሆኑም ይህንን ስርዓት መዘርጋት የሚያስችል የረቂቅ አዋጅ በአእምሯዊ ንብረት ባለስልጣን እየተዘጋጀ መሆኑን ከኮንፈረንሱ መድረክ ለመረዳት ችል ያለው ማለት ነው። ይህም ኮንፈረንሱ የመዘጋጀት ያስፈለገው አንዱ ዋናው አላማም በዓለም አቀፍ ተሞክሮዎች በዚህ መድረክ ቀርበው ለዚህ የረቂቅ አዋጅ ግብዓት እንዲሆኑና ለማህበረሰባዊ ወይም ደግሞ አካባቢ የሆኑ የባለቤትነት መብቶችን ለመስጠት የሚያስችል ህግ ማዕቀፍን ለማዘጋጀት ነው ማለት ነው። በመሆኑም በዚህ መድረክ የተለያዩ ተሞክሮዎች የቀረቡበት ነው። የኢትዮጵያዊ የሆኑ የማህበረሰብ አቀፋዊ ወይም ደግሞ አካባቢ የሆኑ ምርቶችም በዚህ አካባቢ ቀርበዋል መድረኩ ቀርበዋል ማለት ነው። ለእይታም ቀርበዋል። ይህ ደግሞ ተሞክሮ እርስ በእርስ እንዲ እንዲዋዋሱ ወይም ደግሞ እንዲወራረሱ ነው። ከዛ ባሻገር ደግሞ በቀጣይ እነዚህ የማህበረሰባዊ ወይም ደግሞ አካባቢ ምርቶች ጥበቡ ውጤቶች ችሉ ይችላሉ የግብርና ውጤቶች የባለቤትነት መብት ማግኘት የሚችሉት እንዴት ነው የሚለውን ተወያይቶ ግብዓት ከመውሰድ ባሻገር ደግሞ ይህ ወይም ደግሞ ይህ ረቂቅ አዋጅ ከጸደቀ በኋላ በሚኖረው የህግ ማዕቀፍ ለምሳሌ የሸኖ ቅቤ እንላለን በተለምዶ ወይም ደግሞ የማረቆ በርበሬ እንላለን ወይም ደግሞ የአክሱም ጥበብ እንላለን በዛ አካባቢ የሚታወቁ ምርቶች በማህበረሰቡ ዘንድ ይታወቃሉ። ግን በህግ ማዕቀፍ ደግሞ የባለቤትነት መብት ለዛ ማህበረሰብ አልተሰጠውም። በገበያውም ተጠቃሚ የሚሆንበት ያን ያህል እድል የለውም ማለት ነው። ስለዚህ ይህንን እድል ተጠቃሚ ለማድረግ ይህ አዋጅ ማጽደቅ መሰረት ማጽደቅ ይጠበቃል ማለት ነው። ይህ ሲሆን ደግሞ በተለይ በዚህ ከእንግሊዝ ከቻይና ና ሌሎች ሀገራት የመጡ ተሞክሯቸውን በዚህ ዘርፍ እንደ ሀገር ያላቸውን ተሞክሮ ሲያቀርቡ ይህ ህግ ከጸደቀ በኋላ ከዚህ ከመጽደቁ በፊት ከነበሩት የገበያ የገበያ አቅርቦት፣ ለምሳሌ አንድ የእደ ጥበብ ወይም ደግሞ የግብርና ምርት ወደ ገበያ ሲቀርብ ከነበረው የአምሳ በመቶ ጭማሪ ማሳየቱን፣ ይህ ደግሞ ገዥም በልበ ሙሉነት እቃውን የጥራቱን ደረጃ ስለሚያውቅ እንዲገዛ ያስችሏል ሻጭም በምርቱ የመደራደር አቅም ኖሮት በሚገባው ዋጋ እንዲሸጥ ያስችላል ማለት ነው። ስለዚህ ይህ በኢትዮጵያ ውስጥ ቢተገበር ኢትዮጵያ እንደ ሀገር ተጠቃሚ ትሆናለች። እነዚህ የአካባቢያዊ ምርቶች ደግሞ በዓለም አቀፍ ደረጃ ታዋቂነትን አግኝተው ማግኘት የሚያስችለንን የውጭ ምንዛሬም ሆነ የሀብት ማግኘት ያስችሉናል ማለት ነው የሚል ሀሳብ ነው በመድረኩ እየተንጸባረቀው። ሳራ ላደረሽን መረጃ እናመሰግናለን። ባለሽበት መልካም ቀን ይሆንልሽ። እንቀጥላለን። በማክሮ ኢኮኖሚ ማሻሻያው መተግበር የጀመረው ገበያ መር የውጭ ምንዛሬ ተመን ስርዓት በህጋዊ መንገድ የሚላከውን ሬሚታንስ እንዲሻሻል ማድረጉን የኢትዮጵያ ዳይስፖራ አገልግሎት አስታውቋል። በበጀት አመቱ ዘጠኝ ወራት ከ5 ቢሊዮን የአሜሪካ ዶላር በላይ ሬሚታንስ ወደ ሀገር ውስጥ መላኩም ተገልጿል። ቅድስት ተማሙ መንግስት በተለያየ የዓለም ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ያፈሩትን ሀብትና እውቀት በሀገራቸው ኢንቨስት በማድረግ ተጠቃሚ የሚሆኑበትን ሁኔታ ሲያመቻች ቆይቷል። በተደረጉ የምጣኔ ሀብት ማሻሻያዎችም የዲያስፖራ ኢንቨስትመንትና ሬሚታንስን ለማሳደግ ትኩረት ተሰጥቷል። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ እንደተናገሩት በማክሮ ኢኮኖሚ ማሻሻያው ገበያ መር የውጭ ምንዛሬ ተመን ስርዓት መተግበሩ በባንኮችና በትዩ ገበያው መካከል ያለውን የምንዛሬ ልዩነት በማጥበብ በህጋዊ መንገድ የሚላከውን ገንዘብ እንዲጨምር አድርጓል። ባለፈው አመት ሙሉ አመት የተላከው 4.4 ቢሊዮን የአሜሪካን ዶላር ነበር። በዚህ አመት በዘጠኝ ወር የተላከው 5.1 ቢሊዮን የአሜሪካን ዶላር ነው። ህጋዊ መንገድ የመላኩ ሁኔታ በጣም ጨምሯል። የሆነበት ዋናው ምክንያት ብለን የምናምነው የውጭ ምንዛሬው ወደ ገበያ የተቀራረበ ማሻያ በመደረጉ ነው። የኢትዮጵያ ሰነደ መዋለ ንዋይ ገበያ መከፈት ዲያስፖራው በአካል መገኘት ሳያስፈልገው ካለበት ሆኖ በዲጂታል መንገድ አክሲዮን በመግዛትና በመሸጥ ኢንቨስት ማድረግ የሚችልበት እድል መፈጠሩን ጠቁሟል። ኢንቨስትመንት ዘርፍ ያለውን የማስፋፋት አዳዲስ የመምጣት ሁኔታው እየቀጠለ ያለው ማለት ነው። የውጭ ባለሀብቶችም ጭምር በፊት ባልተፈቀዱ የስራ መስኮች ላይ እንዲገቡ እየተደረገ ያለበት ሁኔታ ስላለ፣ አንዳንድ ዳያስፖራዎች ደግሞ ካላቸው ትውውቅና በአንድ ኩባንያ ውስጥም ከውጭ ባለሀብቶች ጋር አብረው በመስራት ላይ ከመሆናቸው ጋር ተያይዞ የሚሰሩበትን ተቋም ኩባንያ ጭምር ይዘው የመጡ ሁለት ትላልቅ ኩባንያዎች አሉ። አንድ ከእንግሊዝ የመጣለ አንድ ከፈረንሳይ እንደዚሁ፣ ዳያስፖራዎቹ ያመጧቸው ማለት ነው። በአውሮፓ የዲፌንድ ኢትዮጵያ አብይ ኮሚቴ አባልና በጣሊያን የሚኖሩት ኪያ ነጋሽ በሀገራዊ ፕሮጀክቶችና ብሔራዊ ጥቅሞች ላይ ከኢትዮጵያ ኤምባሲ ጋር በቅርበት እየሰሩ መሆኑን ተናግረዋል። የሀገር ናሽናል ኢንትረስቶች በጊዜው እየተነሱ ያሉ የባህር በር ጉዳይ ጥያቄዎች አሉ። በጣም ብዙ ነገር አለና እሱን እሱን ከኢትዮጵያዊነት ጋር የተያያዘ ነገር ከሀገር ጋር የተያያዘ ነገር ስለሆነ ትኩረታችንን የኢትዮጵያ ናሽናል ኢንትረስት ላይ አድርገን በሱ ጉዳይ ወደኋላ ባንል ሁላችን ሁሉም ኢትዮጵያዊ በአንድነት በአንድ ላይ በጋራ ቆሞ የኢትዮጵያ ናሽናል ኢንትረስት ጉዳይ ይመለከተኛል ማለት አለብን። የኖርዌይ ነዋሪ የሆኑት አቶ ካሳሁን ገድሉ በበኩላቸው የአረንጓዴ አሻራን ጨምሮ የሀገርን ልማት የሚያፋጥኑ ፕሮጀክቶችና ብሔራዊ ጥቅምን የሚያስጠብቁ ስራዎች ላይ እየተሳተፉ መሆናቸውን ገልጸዋል። ኢንቨስትመንትና ኢዝ ኦፍ ዱይንግ ቢዝነስ ምናልባት የዛሬ ሁለት ዓመት አዲስ አበባ በነበርኩ ጊዜ ከነበረውና አዲስ አበባ ነበርኩኝ አሁን ካየሁት አንፃር ካየ ነው በጣም መሻሻሎች አሉ። ለዚህ እየተሰሩ ያሉትን ስራዎች ሪኮግናይዝ ማድረግ ያስፈልግ ዘገባው የኢዚያ ነው። በታክሲ ተርሚናሎች ላይ የሚስተዋሉ ችግሮችን ለማስተካከልና ነባር ተራ አስከባሪዎችን ከፍ ወዳለ ደረጃ ለማሸጋገር እንዲሁም ለከተማ ወጣቶች የስራ እድል ለመፍጠር የአዲስ አበባ ከተማ አስተዳደር አዲስ ደንብ አጽድቆ ወደ ስራ መግባቱ ይታወሳል። በደንቡ መሰረትም የከተማዋ ስራና ክሎት ቢሮ ነባር ተራ አስከባሪዎች ወደ ተለያዩ የስራ መስኮች የሚሸጋገሩበትን ሁኔታ በማመቻቸት አዲስ የተርሚናል ኢንተርፕራይዞችን አደራጅቶ ስራ አስጀምሯል። ዛሬ ስራ የጀመሩት ወጣቶች ቁጥር 996 ሲሆን ከአሁን በፊት የስራ ዕድል ያልተፈጠረላቸው መሆኑ በስራና ክህሎት ቢሮ በኩል ተለይቶ በ87 ኢንተርፕራይዞች እንዲደራጁ መደረጉ ተነግሯል። ወጣቶቹ በተለያዩ የከተማ አካባቢዎች ተራ ማስከበር፣ የተርሚናሎችን ደህንነት የመጠበቅና የመቆጣጠር ስራ ያከናውናሉም ተብሏል። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ፣ የአዲስ አበባ ከተማ ትራንስፖርት ቢሮና ሰላምና ጸጥታ አስተዳደር ቢሮ ወጣቶችን ለማደራጀት በቅንጅት መስራታቸው ተመላክቷል። ነባር ተራ አስከባሪዎች በመረጡት የሙያ መስክ እንዲሰማሩ ቢሮ አስፈላጊውን ድጋፍ እንደሚያደርግ በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ ተናግረዋል። የክፍያ ስርዓቱ በዲጂታል እንደሚሆን የተገለጸ ሲሆን ሀያ በመቶ ለመንግስት ገቢ ሰላሳ በመቶ ተቀማጭና 50 በመቶ ደግሞ ተንቀሳቃሽ ወጪ መሆኑ ተገልጿል። ተመልካቾቻችን አሁን ደግሞ የምናልፈው ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ131 ብር እየተገዛ በ133 ብር ከ62 ሳንቲም የተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ134 ብር ከ95 ሳንቲም እየገዛ በ134 ብር ይቅርታ የአሜሪካ ዶላር በ131 ብር ከ95 ሳንቲም እየተገዛ በ134 ብር ከ59 ሳንቲም እየተሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች ተከታትለን መለስ ተመልካቾቻችን ከዜና ኢትዮጵያ የቢዝነስ መረጃዎች ያዝንላችሁ እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ። መልካም ሁሉ